ይሄው የስውሯ ማርያም በዚህም አለች፣ ሁሉም ዘምራለች። ማርያም እዚህ ስውሯ ማርያም መጣች። አረቅ የሚያስጠጣው ጫት የሚያስቀመው ሐሺሽ ሲጋራ በቃ የድሮ እኔነቴ ማለት ድሮ የነበረው የኔ ማንነት ማለት ቅዱስ ሚካኤል ተረክቦኝ ለእናንተ ሳይገባኝ በቸርነቱ እዚህ እንድቆም እኔን ከመርዳቱ በፊት የነበረኝ ማንነት ነበረው። በሱስ ውስጥ ተዘብቆ ነበር እና ተፈወሰና ንስሐ ግባ አልኩት። ንስሐ ምንድነው አለ። ንስሐ ምንድነው ንስሐ ንስሐን ጭምር ከእግዚአብሔር መታረቅን ሰውሮበት ነበር። ይሄን መራገብር በዩቲዩብ ዘገባችንን ለምትከታተሉ ውድ የበአስተርዮ ሚዲያ ተከታታዮች እንደምትመለከቱት ዛሬ የምንገኘው ይሄ ስፍራ ጣፎ ምስራቅ ፀሀይ ቅድስት ኪዳነምህረት ቤተክርስቲያን ነው። እንግዲህ በዚህ ስፍራ ላይ የጸበል ቦታው ላይ ሲሚንቶ ከጀረባ ሮቶ ፓይፖች የጸበል መሳቢያ ፓምፖች አሸዋ ብቻ እንጨቱም፣ ቆርቆሮ በአጠቃላይ ከ300 ሺህ ብር በላይ ወጪ በማድረግ ይህን ስራ እንዲሰራ ላገዛችሁም የበአስተርዮ ሚዲያ ተከታታዮች እህቶቼ፣ ወንድሞቼ መንፈሳዊ ተማሪዎች እጅግ በጣም አድርጌ ማመሰግነው። አባታችን ደግሞ ይመርቋቸዋል። ስለ እናታችን ስለ ቅድስት ኪዳነ ምህረት ብላችሁ ከአስራተ ገብርኤል ጎን ሆናችሁ ይችን ቤተክርስቲያን አብረን እንድናለማ ጥሪያችን እናስተራርፋለን። ጸልዩላት ነው ደሱ አይገባው አው እየሰማችሁ ነው። ይው እንግዲህ መናፍቁ በዚህ ልክ እየሰራ ነው። እየጸለየ እርኩሱን መንፈስ እየላከ የራሱ ለማድረግ እንደዚህ ስራን ይሰራል። ያስጨንቃል፣ በሽታ ይው ልብ ማፈል አንገቷል ማነቅ። እንዲ ነይ ልጸልይ ልሽ ብሎ ይወስዳትና ሲያጸልይላት መንፈሱ ስራን ያቆማል። እዛ ዳንኩኝ ተፈወስኩኝ ትላለች። እዛ ሃይማኖቷን ትቀይራለች ማለት ይሄ የመናት ውስጥ ሃይማኖት የማስቀየር ጥበቡ ነው። ጥንቃቄ እናደርግ። ተዘጋጅ ተሰራክለት ቱልበጥ ለአስራተ ገብርኤል አሁን ይህችን የቅድስት ኪዳነ ምህረትን ደብር ለማገልገል ከእናንተ ጋር ሆነው ለማገርገብ ይህ የምታዩት ደብዳቤ ደብሩ ሰጥቷቸዋል። እንዲያገለግሉ፣ መንፈሳዊ አገልግሎት እንዲያገለግሉ፣ በተሰጣቸው የፈውስ አገልግሎት እንዲያገለግሉ፣ ያው ይህንን ደብዳቤ ደብሩ ሰጥቷቸዋል። በቃ መጠጣቱን፣ ማጨሱን፣ መቃሙን ከዚህ ዓለም ጋር መስማማቱን አንዱ የህይወት አካል አድርጎ ተቀብሎት ነበር። የቅድስናን ህይወት አድርቆበት ነበር ማለት ነው። አንዲት ነፍስ መጣች ወደ ቤተ ክርስቲያን፣ ደስ አይልም? አቶ አመሰግኑም። ዛሬ ሌላ አሁንም ቅድም እንዳልኳችሁ ሮቶ ወደ 42000 ብር የጨረሰ ሮቶ ወስደው ታች ተዘጋጅቷል። በዚህም በዚህም ብሎ እስከ 350000 ብር ወጪ የሚያደርግ አዎ ወጪ የተደረገበትን አገልግሎት አገልግለዋል። በዚህ ሳምንት በዚህ ሁለት ሳምንትና ለወንድማችን ለመምህር አስራተ ገብርኤል ለልብላችሁ እግዚአብሔርን አመስግኑላቸው በእውነት አዎ እንግዲህ ዘንዱን አሸንፏል፣ ስሙን በክብር ጽፏል። ዘንዱን አሸንፏል፣ ስሙን በክብር ጽፏል። ዘጠና ዘጠኙን እኮ ዘጠና ዘጠኙን አስቀምጧቸው፣ አንዱን አዳምን ፈለግ አይደል የመጣው ጌታችን። ይኸው በቃ ይህ አንዲት ነፍስ ተረፈች። ምን ተሰማ? አሁን ይሄ ለእሱ አዲስ ህይወት ነው አዲስ ማንነት ነው አያውቀውም ይሄን ህይወት እና ደስታውን መናገር አይችልም ምንም ማለት አይችልም በቃ ይጣላል ከርሶ ጋር አሁን የለም አሁን የለም አሁን ተረጋጋም አዎ አዎ ከመጀመሩ ከዚ ከመጣ ጀምሮ ከዚ ከአንተ እንትን እንድትካልከው ጀምሮ እስካሁን ኪዳነምህረት ከጎበኘችው ጀምሮ ኪዳነምህረት ከጎበኘችው ጀምሮ። አዎ አዎ። ምን ነበረ በፊትም ያደርገው? በፊትማ ይሳደባል፣ ሳደባል፣ ሌሎችንም ይሳደባል። ያ ሰው ጋር ያጣለና፣ አሁን ግን ያንን ትቶ ሰው አክባሪ ሆኗል። ሰው ጫቱ ምናምን አረቄው ተው፣ ትቷል፣ ትቷል፣ ትቷል ሱሱን ተው። አዎ ይዘነዋል የት አባቱ የትም እንደሄድ ይዘነዋል። ከቤተ ክርስቲያን አባረር ነው አንተ፣ ከቤተ ክርስቲያን አባረር ነው። የዝሙት መንፈስ ስራችሁ ምንድን ነው? አይነት ጥላ አስም የሚባል በሽታ ራሱ በቃ በዛ ገብተን እናሰቃየዋለን። የውሸት ነው ግን አስም አይደለም። እናስወስደዋለን፣ መድኃኒት እናስይዘዋለን። ይኸው የስውሯ ማርያም በአንድ ስፍራ ብቻ አይደለም መገኛ እዚህም አለች፣ ሁሉም ስፍራለች። ስውሯ ማርያም መጣች። ኪዳነ ምህረት ራሷ መርታ አምጥታቸው ስራ የሚሰራልኝ ልጅ ነው ብላ እሷ በራሷ በፈቃዷ አምጥታ፣ ይኸው በሳምንት ውስጥ ብዙ ስራ የሰሩልን መምራችን ናቸው። ልዩ ልዩ ጸጋ ተሰጥቷቸዋል። እግዚአብሔር ረጅምና ሰፊ ጤና እንድሰጣቸው ፈቃዱ ይሆንልን። ትታመም ነበር በጣም። ምን ነበር የሚያመኝ? አስም ያመኛል በጣም። አስም ምንድን ነው? እሺ ህክምና ቦታ ወሰድካት ምን ተባለች ምንም የለም ተባለ ጨጓራ ነው ተባለ ጨጓራ ተባለ ግን ማን ነው ምን አድርጋት የተባልክ ልበን እንደማት ነው ወደ ኋላ እንድትል ነው ወደኋላ እንድትል ነው አላማ ምንድነው አንተ እሷ ላይ ዋናው አላማ ምንድነው ሃይማኖቷን ቀየር ተብለታልከ ነው። በአፏ ደግሞ ደም አስመጠተለኝ። ቅዳሴ ላይ መሀል ቅዳሴ ደግሞ ተወድቃ አስጥላታለ። ትጠላታለህ? አዎ። ለምንድን ነው በአፏ ደም የምታመጣው? እኔ ነኝ። ለምን እያናደድ እየተናደድ እየተቃጠልኩ። ከየት ነው ደ የምታገኘው? አዚያ ልባ ላይ ነው። ከልብ ላይ ወስደህ? አዎ፣ አዎ። መሮኛል። መውጣት ትፈልጋሉ? መሮሃል? መረሪያ መሮኛል። ምኗ ላይ ነው ያለኸው አንተ አሁን

ስሙን በክብር ጽፏል፣ ዘንዶን አሸንፏል። ይህን መርሃ ግብር በዩቲዩብ ቻናል ለምትከታተሉ ውድ የበአስተርዮ ሚዲያ ተከታታዮች እንደምትመለከቱት ዛሬ የምንገኘው ይሄ ስፍራ የአጣፎ ምስራቀ ፀሀይ ቅድስት ኪዳነምህረት ቤተክርስቲያን ነው። እንግዲህ በዚህ ስፍራ ላይ የጸበል ቦታው ላይ ሲሚንቶ ከጀርባ ሮቶ ፓይፖች፣ የጸበል መሳቢያ ፓምፖች አሸዋ ብቻ እንጨቱ፣ ቆርቆሮ በአጠቃላይ ከ300 ሺ ብር በላይ ወጪ በማድረግ ይህን ስራ እንዲሰራ ላገዛችሁ የበአስተርዮው ሚዲያ ተከታታዮች ወንድሞቼ፣ መንፈሳዊ ተማሪዎች እጅግ በጣም አድርጌ ማመሰግነው፣ አባታችን ደግሞ ይመርቋቸዋል። በዚህ መንፈሳዊ ስራ የተሳተፋችሁ በውጭም በሀገር ውስጥም ያላችሁ በወንድማችን በአስራተ ገብርኤል አማካኝነት ይህንን ስራ የሰራችሁ ልጆቻችን እግዚአብሔር አምላክ በረከቱን እንዲያበዛላችሁ እንመርቃችኋለን። እኛ እንግዲህ የተያዘኝ ወርቄ ይህ ነው ብሎ ቅዱስ ጴጥሮስ እንደተናገረው የእኛ ስጦታ እናንተ ባላችሁት ሁሉ እግዚአብሔር እንዲባርካችሁና ስራችሁን የተቃና እንዲያደርግላችሁ ሁል ጊዜ ቅድስት ቤተ ክርስቲያን ትጸልይላችኋለች። እኛም ደግሞ ስማችሁን እንግዲህ ይዘናን ሁላችሁንም ሁል ጊዜ በቅዳሴ ጊዜ እናስታውሳችኋለን። እናንተም ደግሞ እንዲሁ በአስራተ ገብርኤል አማካኝነት ከዚህ የበለጠ ስራ ቤተ መቅደሱንና ቤተ ክርስቲያኑን ሰርታችሁ እንዲሁ እግዚአብሔርን እንድታመሰግኑና እናንተም ደግሞ የህልና እርካታ እንድታገኙ መድኃን ያለም ክርስቶስ ይርዳችሁ። ስላደረጋችሁልን ሁሉ እግዚአብሔር እናመሰግናለን። እናንተንም ደግሞ እናመሰግናችኋለን። ይቆየን። አሜን አሜን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። በእውነት በዚህ በአስተርዮ መንፈሳዊ ሚዲያ አማካኝነት በቀጣይ ግን ምንድን ነው ይህ ልማቱ እንዳለ ሆኖ ቤተክርስቲያኒቷን መደገፍ አለብን። ከታች በተጠቀሰ አካውንት በቤተክርስቲያኑ አካውንት ሁላችሁም የበኩላችሁን አስተዋጽኦ ማድረግ ይቺ ቤተክርስቲያን እና ግዛት እና ልማት ኪዳነ ምህረት በእውነት አጋዥ ትፈልጋለች። እሷ ብዙ ነገር ረድታናለች፣ አገዛናለች። ነገር ግን የሚያግዛት የሚደግፋት ካናት አባቶች ዲያቆናቱን አገልጋዮቹን የሚመለከት ምመን ያስፈልጋል እና በእውነት ደፋ ቀና እያሉ ደከመኝ ሰለቸኝ ሳይሉ እያገለገሉ ነው። ስለዚህ እኝን አባቶች ደግሞ መጎብኘት፣ መጠየቅ፣ ቤተክርስቲያን ማልማት ደግሞ ሁላችን ስለሚጠበቅ ከታች በተጠቀሰው አካውንት ሁላችሁም የበኩላችሁን አስተዋጽኦ እንድታደረጉ ስል በልዑል እግዚአብሔር ስም ጥሬን ያቀርባለሁ። ሰላም፣ እግዚአብሔር ከሁላችን ጋር አስራተ ገብርኤል መተዋል። እንግዲህ በእውነት የምንቀመጥበትን ወንበር ቅድም እህታችን ትባል ባለፈው እንደውም እሳቸው በዚህ በመድረክ ቃል ካስገቧቸው አንዱ ናትና አምስት ወንበር ነው ያመጡልን። ለብላችሁ እግዚአብሔርን አመስግኑ። ምርጥ ምርጥ ወንበሮች አምስት ወንበር አመጡልን። ሌሎችም ደግሞ እህቶች ከታች ከጸበሉም ለአስራተ ገብርኤል አንዴ ሰብሰብ አድርገን እናመጣለን ብሎ ታችም እያወሰዱ አይተናቸዋል። ስለዚህ ወንበሩ እየመጣ ነው። አሁንም ወንበሩ መቀመጫውም ይስተካከላል ማለት ነው እና በተለያየ ሁኔታ አገልግሎቱ ወይም ደግሞ ስራውም እየተሰራ ነው። ወንድማችን አስራ ይሄ ፓምፕ የውሃ ፓምፕ ማጣሪያው ጥሩ የሆነ አዎ ጸበሉን በደንብ አዎ ምንም ምንም ነገር እንዳይኖርበት አጣርቶ ለምእመናን እንዲዘጋጅ የሚያደርግ ማለት ነው። እርሱን አመተውልና ለልብላችሁ እግዚአብሔርን አመስግነው። ሌሎችም አዎ አስራተ ገብርኤልን የሚደግፉ ምእመናን በእውነት እሳቸው ለቤተክርስቲያን የቆመው ምንም ለሌላ አላማ ምንም ቤተ ክርስቲያን ብቻ ማገልገል ተነስተው ያሉ ወንድማችን ናቸው። እሳቸው በእውነት እግዚአብሔር እንደዚሁ አበርትቷቸው ይህን አገልግሎት ከግቡ እንዲደርስ የእርሱ መልካም ፈቃድ ይሆንልን። ሌላ አሁንም ቅድም እንዳልኳችሁ ሮቶ ወደ 42ሺህ ብር የጨረሰ ሮቶ ወስደው ታች ተዘጋጅቷል። በዚህም በዚህም ብሎ እስከ 350 ሺህ ብር ወጪ የሚያደርግ አዎ ወጪ የተደረገበትን አገልግሎት አገልግለዋል። በዚህ ሳምንት በዚህ ሁለት ሳምንትና ለወንድማችን ለመምህር አስራተ ገብርኤል ለልብናችሁ እግዚአብሔርን አመስግኑላችሁ ሆነ አዎ፣ እንግዲህ ይህን ነው የምናደርገው። በኋላ መጨረሻ ላይ የራሳችንን አዎ የራሳችን ከዚህ ቁጭ ብለን ምን ወሄድ ነው ምን ሄዳለን፣ ወይም ደግሞ አገልግሎት የምትፈልጉ ደግሞ ወደ ኋላ ትንሽ ቆረጥ ብላችሁ፣ አዎ ይህን የፈውሱን አገልግሎት እንድትጠቀሙ ይሄ መልእክታችን ነው። በስማብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በውጭም በሀገር ውስጥም ያላችሁ የቤተ ክርስቲያን ብርቅዬ ልጆች እንደምን ዋላችሁ። በእውነቱ በወንድማችን በአስራተ ገብርኤል አማካኝነት በአስተርዮ ሚዲያ በውጭም በውስጥም ያላችሁ እያደረጋችሁ ያለው የበረከት ስራ በጣም ይበል የሚያስብልና ደስ የሚያስብል ነው። አሁንም በዛሬው እለት ይኸው በአስተርዮ ሚዲያ በምታደርጉት አድራጎት እንድትቀጥሉበት ነው የምናሳስበው። እንግዲህ የላካችሁልን አርባ ሁለት ሺህ ሰላሳ ብር ከዋናው ከማምረቻው ቦታ ነው የተላከልን። እና ስለዚህ እናታችን ኪዳነምህረት ስጦታችውን ትቀበልልን። እንግዲህ አስራተ ገብርኤልም በእውነት የቤተ ክርስቲያናችን ብርቅዬ ልጅ ነው። ስለሁላችሁም እንዲታግዙት በሁሉም ነገር እንዲታግዙት ጥሪያችንን እናስተላልፋለን። ይቺ ቤተ ክርስቲያን የምታዩት እንግዲህ ገና አዲስ ቤተ ክርስቲያን እስከሆነች ድረስ ብዙ ልማት ያስፈልጋታል። ስለዚህ ስለ እናታችን ስለ ቅድስት ኪዳነ ምህረት ብላችሁ ከአስራተ ገብርኤል ጎን ሆናችሁ ይችን ቤተ ክርስቲያን አብረን እንድናለማ ጥሪያችን እናስተራርፋለን። መላከ ምህረት መምህር ደርበው ካሳሁን የደብሩ ዋና አስተዳዳሪ። እሺ፣ እጅግ በጣም አድርገን እናመሰግነው ክቡር አባታችን እንግዲህ በዚህ በአስተርዮ መንፈሳዊ ሚዲያ በኩል መንፈሳዊ ትምህርቶችን የተከታተላችሁ መስገድ መጸለይ ጀምራችሁ በርትታችሁ እግዚአብሔር ያበረታችሁ እህት ወንድሞቼ፣ በበረከት ስራ የምናገዝ ባላቸው መሰረት እንግዲህ በዚህ በምስራቀ ፀሐይ ፈዋሿ ቅድስት ኪዳነምህረት ቤተክርስቲያን ልማቱን ስራ አጠናክረን ይዘናል። እንግዲህ እንደምትመለከቱት ወደ አምስት ሺ ሊትር የሚጠጋ ሮቶ ነው የገባው። እንዲሁም ሌሎችም ሲሚንቶም ቆርቆሮም እንጨትም ሌሎች ሌሎችም ስራዎች አሉ እየገቡ ነው ያሉት። በቀጣይ በዋነኝነት ቶሎ በአፋጣኝ እዚህ በምትመለከቱት ስፍራ ላይ ቢሮና መጠለያዎች መሰራት አለባቸው። ታች ሽንት ቤት የለም። በጣም የሚያሳዝን ሁኔታ፣ በጣም ተቸግሯል። ጸበልተኞችም አገልጋዮችም ሽንት ቤት መሰራት መገንባት አለበት። ቦታውም ለሽንት ቤት የሚሆነው ስፍራ መገዛት አለበት። ቦታው ስፍራው ይመስለኛል በግለሰቦች ላይ ያለው መሰለኝ። ስለዚህ ያን ማድረግ አለብን። ሽንት ቤቱ መገንባት አለብን። እጅግ በጣም ብዙ የሚያስፈልጓት ልማቶች አሉ። በውስጥ እግዚአብሔር ቢፈቅድ ደግሞ መንበሩን መንበሩ አዲስ መንበር ይፈልጋል። መንበሩ እግዚአብሔር ቢፈቅድ መንበር ማስገባት አለብን። ብዙ ምናስባቸው ነገሮች አሉ። ኪዳነ ምህረት እኔም እያሳሰበች ያለች ብዙ ነገሮች አሉ ና ይህን ስራ እንስራለን። ኮምፒውተርም ደግሞ ያስፈልጋል። ቢሮዎች ውስጥ በጣም በሚያሳዝን ሁኔታ ደብዳቤዎች ወጪ እየተደረጉ ያሉት ከውጭ ነው። ውጭ የተጻፉ ነው የሚመጡትና ኪዳን ምህረት ብዙ ነገር አድርጋለን ብዙ ነገር ሰጥታን። ግን እሷ እንዲህ በዚህ መልኩ ለአገልግሎት በሚመች መልኩ ምንም ነገር የላትም። እና አባቶቻችን እጅግ በጣም ከሩቅ ቦታ እየመጡ እየደከሙ እያገለገሉ ህዝቡን ያሉት እና እኛም በተቻለ መጠን በምንችለው አገልግሎት ልንቀጥል ይገባል። ናው ለአስራተ ገብርኤል አሁን ይህችን የቅድስት ኪዳነ ምህረትን ደብር ለማገልገል ከእናንተ ጋር ሁነው ለማገልገል ይህ የምታዩት ደብዳቤ ደብሩ ሰጥቷቸዋል፣ እንዲያገለግሉ መንፈሳዊ አገልግሎት እንዲያገለግሉ በተሰጣቸው የፈውስ አገልግሎት እንዲያገለግሉ። ያው ይህንን ደብዳቤ ደብሩ ሰጥቷቸዋል። እንግዲህ የደብራችን አገልጋይ ማለት ይቻላል፣ በተሰጣቸው ስራ። ስለዚህ እርሳቸው በሚያስተላልፉቱ ሁሉ እንድትረዷቸው እናሳስባለን። እርሰውንም መልካም የስራ ዘመን ይሁንለዋል። ዜራ ክብርን ከፈታችን በረከት ተደርብን። እናመሰግናለን። ሰላም እግዚር ከሁላችን ጋሪ። ሌላው አሁን ክቡር አባታችን ባሉበት የሽልማን ስራ ስነ ስርዓት ነው የሚለው ቤተ ክርስቲያን ትሸልማለች። ዛሬ ግን የሚሰጡት በአስተርዮ ሚዲያ ወይም መምህራችን አስራተ ገብርኤል ስጦታውን የሚሰጡልን ክቡር አባታችን ናቸው። መላከ መረት መምህር ደርበው ናቸው። እነዚህ ሰዎች የአስተርዮ ሚዲያ ወይም ደግሞ መምህራችን አስራተ ገብርኤል የመጀመሪያው ናቸው። አባታችን እየሸለሙልን ወደ ልብራቸው እግዚአብሔርን አመስግኑ ከመቀመጫች ተነሱና በረከቶን የሚወስዶማን ነው። እየታደለ ነው እ ሁለተማርያምን አሁን ሰተውልናል። አስራተ ገብርኤል እነዚህ በነገራችን በአስተርዮ ሚዲያ ቻይና ቻናል ላይ እየተማሩ ሌሎችንም ደግሞ የበጎ ስራ የሚሰሩ የታዘዙትን አባታችን ወይም ወንድማችን አስራተ ገብርኤል ያዘዙትን ማድረግ የሚችሉ ቤተክርስቲያናችን የሚያግዙ ሲያግዙ የቆዩ ናቸው ማለት ነው። እሺ ፍቅርተ ማርያም ወልደ ሚካኤል ወልደ ሚካኤልን። እሺ ቄስ አበበ ወንድማችን ቄስ አበበ የደብራችን አገልጋይ እሳቸው ናቸው ማለት ነው። እግዚአብሔርን አመስግኑ። በእውነት እግዚአብሔርን አመስግኑ። ጥሩ አገልጋይ ናቸው፣ የቤተክርስቲያን ልጅ። እውነት በጣም ትልቅ አገልጋይ ናቸው። አግኝተዋል በረከት ማለት ነው። ወለተ ትንሳዬ ወለተ ትንሳዬ ይችን በሯን የሰሩልን ናቸው። እልል ብላችሁ እግዚአብሔርን አመስግኑ። ሀብተስላሴ ናቸው፣ ይኸው ሀብተስላሴም ደግሞ ይኸው መጥተዋል። እልል ብላችሁ እግዚአብሔርን አመስግኑ።